የመጀመሪያ መጀመር የምፈልገው ሶፍመር ለመጀመሪያ ጊዜ ያየሁበትን ቀን ስሜት ነው። እነሽመልስ ጋር ነበር የመጣ ነው አሳዩኝ። ሶፍመርን በጣም ተበሳጨው። የተጋነነ ብስጭት የነበረው። በጣም ነው ያዘንኩት። ምክንያቱም ይሄን የሚያክል ሀብት እያለ መዘንጋቱ ለምን የሚል ቁጭት ፈጠረብኝ። የቁጭቱ መንስኤ ኬቡን ሙሉ አላየ ነው። ሙሉ ሄደን ብናየው እና አሁን የኢትዮጵያ መንግስት ሀብታም ነው ብለን እናስብና ይህንን ኬቭ ልስራው ብሎ ሀብት መድቦ ቢጀምር በስንት አመት በስንት ቢሊየን ዶላር ይሰራዋል? አሁን ማጽዳቱን እንተው እንስራ ብንል ስንት ህዳሴ ይወጣዋል? እዚህ የተሰራው ስራ ርዝመቱ፣ የአርኪቴክቸር ዴብዙ፣ የድንጋዩ ብዛት በውስጡ ገና ያልገቡን ያላወቅናቸው ጉዳዮች ምን ያክል ሀብት ቢወጣባቸው ይህንን ነገር መድገም እንችላለን። አንዱ ሀሳብ እሱ ነበር። ሁለተኛ የኛ ከኋላ ጋር ያለን ጸብ፣ ከኋላ ጋር ያለን ጸብ በሳቢዎቻችን እንዳስቀመጥ ነው ወደፊት መራመድ እንዳንችል በእጅጉ ይዘውናል። አንድ ሰው ኋላውን ማየት ያለበት ለትምህርት ብቻ ነው። ከዚያ ያለፈው ንትርክና ትናንትና ውስጥ መኖር ዛሬን እንዳንሰራ፣ ነገን አርቀን እንዳንመለከት ይጋርዳል።